በዛሬው ዕለት ማለትም በለት ማክሰኞ ቀን ሰኔ 10 2017 ዓ ም በርካታ ስብር መረጃዎች እየተሰሙ ይገኛሉ። ከነዚህ መካከል ጀኔራል አያናቱራ ላይ መለስ እንደተሽኘ መረጃዎችም ተሰምተዋል። በጎርጎራ ጎንደር በተከሰከሰችው ሄሊኮፕተር ላይ ከፍተኛ ጉዳትን አስተናግደው ለሱን ለማትረፍ ከፍተኛ እርብርብ ቢደረግም፣ ነገር ግን ሳይተረፍ ስለመቻለው መረጃዎችም ተሰምተዋል። በጎጃም ዳንግላ ላይ እጅን በአፍ የሚያስጭን አስደናቂ ጀብድ ተፈጽመዋል። ለምኑ ምን አይነት ጀብድ ተፈጽመ? በቆታችንም ዝርዝር መረጃውን ማስደምጣችኋለሁ። የስናን አባጃሚ ብርጌድ የጥላትን ጦር ድባቅ እንደመታው መረጃዎችም ተሰምቷል። አስቸኳይ መረጃዎችም ከወለጋ እየተሰሙ ይገኛሉ። ሰላምና ጤና ይስጥልኝ የተከበራችሁ እና የተወደዳችሁ የፋሲለው ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሰዓቴ እነዚህና ሌሎች መሰል አሁናዊ ሰበር ወቅታዊ መረጃዎችን ታዳምጣላችሁ። ሀሳብ አስቴታችሁ ፍጹም እንዳይለየኝ ኮሜንት ጋር እንደጽፉልኝ በአክብሮትና በትህትናም ጠየቅኩኝ። ይህን ቪዲዮ ላይክና ሸር በማድረግ ለብዙዎች እንዲዳረስም አድርጉ። ወደ መረጃዎችም አለፍኩኝ። አብራችሁ ይቆዩም። ጀኔራል አያና ቱራ ላይመለስ ተሸኘም። በጎንደር ጎርጎራ በተከሰከሰችው ሄሊኮፕተር ላይ ከፍተኛ ጉዳትን አስተናግዶ ለሕክምና ወደ ጦር ኃይሎች ሆስፒታል ተወስዶ ለማትረፍ ከፍተኛ ርብርብ ቢደረግም እስትንፋሱን ማስቀጠል ባለመቻላቸው አገዘዘ። ቤትም ልቅሶና እሬታም በዝቷልም። የአገዛዙ ድንጉጥ አሽከርና ሎሌ ሆኖ የአማራን ሕዝብ ሲጨፈጭፍና ሲያስጨፈጭፍ ስቃይና መከራን ሲያደርስ ኑሮ አሁን ላይ የግፍ ጽዋውን ሞልቶ በመፍሰሱ ጀኔራል አያና ቱራ በእርግጠኝነት ከአሁን በኋላ ህዝባችን ላይ መከራን ስቃይ አያደርስም። ምክንያቱም ምሽቱን አረፏልም። ጀነራል ተበየው ከሰሜኑ ጦር ጀምሮ እስካሁን ሰዓት ድረስ የመንግስት ቀኝ እጅና ተላላኪ በመሆን የአገዛዙ እጅግ ታማኝ ተብሎ ቤተ መንግስት ባለ ሰዎች የሚታመን ሌባና ዘራፊም ጨምረው ሲሉ ምንጮች ጨምረው ይገለጻሉ። በሄሊኮፕተር አደገው ቀደም ብሎ የኢትዮጵያ ዜና አገልግሎት ካሜራ ባለሙያ አቶ ብዙየው ብርሃኑ መሞቱን የመንግስት ሚዲያዎች የዘገቡ ቢሆንም የሌሎች ሞትና ቁስለኛ ፖለቲከኛ ላይ ከፍተኛ ስብራት ውደት ስለሚያመጣ በከፍተኛ ሚስጥር እንዲያዝ ትዕዛዝ የወረደ ቢሆንም ከፋኖ መረጃ ክፍሎች ማምለጥ ባለመቻሉ የተነሳ የጀኔራል አያናቱራ ሞትን ነፃነት ፈላጊ ህዝባችን በኩረትም አብስሯልም። ህልውናችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ኃይል መረጃንም ሲያካፍል የተናገረው ነው። በማስከተልም የአውደ ውጊያ መረጃዎች ላስደመጣችሁ ጥምር ጦሩ ዳንግላ ላይ ታምር ሰራ። የአማራ ፋኖ ነው ብሔራዊ ኃይል በጎጃ መቅጠናና ብስቶቹ ጠላትን ዳንግላ ከተማ ላይ አይቀጡ ቅጣትም ቀጠውታለም ታለም የጎጃም አገው ምድር ሶስተኛ ክፍለ ጦር ቤት ወደደ መንግሻ ተከም አምስተኛ ክፍለ ጦር አራ አንደኛ ክፍለ ጦር በተሳተፉበት እጅግ ድንቅ ወታደራዊ ጥበብ የተሞላበት ዛካ ለጂኦ ኦፕሬሽን ዳንግላ ከተማ ላይ ተፈጽሟል። የአማራ ፋኖ ነው ብሔራዊ የጎጃም ቀጠና ጥምር ጦሮች በሰሩት ኦፕሬሽን የስርዓቱ አገልጋይ የነበሩ ማህበረሰባቸውን ሲያሰቃዩ የነበሩ አሽከሮች በልዩ ኦፕሬሽን እስከ ወዲያኛውም የተሸኙ ሲሆን አድማ በተና ፖሊስ አጥባይ ልብሴ መንሻ ለወሬ ነጋሪ እስኪቀሩ ድረስም ወደ ላይኛው ተልከዋል። ዳንግላ ከተማ ላይ ማህበረሰቡን በማሳቀቅ እና የተለያዩ ግፎችን በመፈጸም የሚታወቁ በርካታ አድርባይ ካርዶችን በንስሮቹ ተደምሰዋል። በዚህ መሰረት ከተደመሰሱ በርካታዎችም ተማርከዋል። ሁለት ብሬን፣ 37 ክላሽ፣ አንድ ስታር ሽጉጥ ሲሆን የማቾቹና ቁጥሩ ለጊዜው ቁጥሩ ባይታወቅም ነገር ግን ከፍተኛ ቁጥር እንደሆነ ጭምር የመረጃ ምንጮች ያካፈሉን መረጃ አመላክቷል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ስድስተኛ ክፍል ጦር ስራና አባጃሚ ብርጌድ ትናንት ጠዋት ሁለት ሰዓት ከተማ ዘልቀው በመግባት ሁለት አድማ በተና አባላትን ጆሮቸውን አንጠልጥሎ በማውጣት ወደ ማዘዣ ጠቢያቸው እንደወሰዷቸው የመረጃ ምንጮቻችን ያካፍሉን መረጃም አመላክቷል። ልዩ ጥቃትም ስለ መሰንዘሩ ጭምረው የመረጃ ምንጮቻችን ያካፍሉን መረጃም የሚያመላክተው

በትላንትናው ዕለት ምስራቅ ወለጋ ዞን ሲቡ ሲሬና ጉቶ ጊዳ ወረዳ በክልሉ ከፍተኛ አመራሮች አጋፋሪነት ጀምሮ የአማራን ጭፍጨፋ በከበባድ መሰራት ታጅቦም ዛሬም የቀጠለ ሲሆን በትላንትናው ዕለት ብቻ ጃርሶ ፋይሳ፣ አዲስ ዓለም ቀበሌዎች ጊዮርጊስ ቤተክርስቲያን ከፍተኛ ጉዳት የደረሰበት ሲሆን ከ30 በላይ ቤቶች ሙሉ ለሙሉ በሚባል ደረጃ ወድሟል። ከ1200 በላይ ከብቶች ተዘርፈው መወሰዳቸውን፣ ከአማራ ማህበረሰብ ጋር ተዋልዶ ተዛምደው በፍቅር የኖሩ የነበሩ የኦሮሞ ተወላጆች ጥቃቱ ሰለባ መሆናቸውን ተነግሯል። በትናንትን እለት ከ20 በላይ የኦሮሞ ተወላጆች በጥቃቱ ህይወታቸው ሲያልፍ ታግቶ የተወሰዱ መኖራቸውም የጠቆሙት የመረጃ ምንጮች በዛሬው እለትም ጥቃቱ ለመመለከት እስከ አፍንጫው ታጥቆ ከመጠው ከነሽመለስ አብዲሳ የመደበኛ ሰራዊት ጋር ባዶ እጁን አንገር አንገት ለአንገት ተናንቆ መስዋዕት እየከፈለ ሲገኝ፣ በመጠኑም ቢሆን ጉዳት ያስተናገደው የኦነግ ኃይልም ወደ ኋላ ማፈግፈግ ስለመጀመሩ ተሰምቷልም።

ይህንን ጭፍጨፋ በዋናነት የመከላከያ ሰራዊት ከፍተኛ አመራሮች በዋናነት ሲመሩት፣ በሁሉም አካባቢዎች አማራውን ማህበረሰብ ሙሉ በሙሉ በሚባል ደረጃ ትጥቅ አስፈትቶ ሚሊሻዎችን አስታጥቆ አካባቢ ለቀው እየወጡ ባለበት ቅጽበት ጥቃት ተፈጸመ ይሆናል። ምክንያቱም የአማራ ማህበረሰብ ትንሽ ጊዜ ካገኘ መልሶ ይታጥቃል የሚል ቅድመ መንደፋቸው ተነግረዋል። ውድ ተከብራችሁ የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን፣ በመረጃ ሰዓት የመደመጥ አለባቸው ብያሰብኳቸው ሰበር መረጃዎች እነዚህ መስሉ ነበረ። መልካም ቀን ተመኘሁም።